ብዙ ማዳሞች ይህን ነገር እንደ ማስፈራሪያ ይጠቀሙበታል። ለምሳሌ ወደ ኢትዮጵያ መሄድ ትፈልጊያለሽ ይሉናል፣ ደህና ፍቅር እያለን ማለት ነው። ከዛ አይ መሄድ አልፈልግም፣ አሁን እንኳን እንደዚህ አድርጊ፣ ይህን አሳክቼ ይህን ጨርሼ ነው መሄድ ወይም ምናልባት ለአመት እቆያለሁ እንላቸዋለን ማለት ነው። ያኔ ኦኬ ይሉናል፣ በቃ እኛ ጋር ትሰሪያለሽ ችግር የለም፣ በቃ እንደዚህ እንደሚያስቡልን ምናምን ይነግሩናል። ከዛ ግን የሆነ ሰዓት ላይ ደግሞ እናቴ ቤት ደስሪ ወይም እህት ቤት ሰሪ ስር ይህን ስሪ የማንችለውን ስራ ስሪ ሲሉን፣ አይ ይህን መስራት አልችልም አልሰራም ስንላቸው፣ ወደ ኢትዮጵያ አሳፍርሻለሁ ይሉናል ማለት ነው። ሰላም ሰላም፣ የልቤቱ ቤተሰቦች እንዴት ናቸው? እኔ ዳነኝ፣ እግዚአብሔር ተመሰገነ ይሁን። የጋሁል ሰላም ነው። ባላችሁበት ሰላማችሁ ይብዛልኝ። ይሄ ልቤት ነው። ልቤቱን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ እህታችሁ ነኝና አብረን እንደገላችኋለን እና ዛሬ ይላችሁ መጥቶት ማዳምን በፍጹም መናገርም ከተናገርን ደግሞ መናገር የለብን ከተናገርን ደግሞ የሚመጣው ነገር ለመቀበል ዝግጁ መሆን አለብን ማለት ነው። በጣም ብዙ ማዳሞች ደህና ፍቅር እያለን በጣም ብዙ ጥያቄ እንትን ይጠይቁናል። ያኔ እኛ ደግሞ በቅንነት እንመልስላቸዋለን። ችግር የለውም የሚጠይቁን፣ ግን በኋላ መጠቀሚያ ነው የሚያደርጉብን። ማስፈራሪ ያደርጉብናል ማለት ነው። በቻሉን አቅም ያኔ ኖርማል ሆነን ዝም ብለን እንደዚህ መመለስ አለብን ካልሆነ ብለን ከነገርናቸው ደግሞ ተጨንቀን ወይም እንደዚህ ብለን ከነገርናቸው ደግሞ የማናደርገውን ነገር ታደርጋላችሁ ሲሉን አንፈልግም። አይ እኔ እንደዚህ ለምሳሌ ወደ ኢትዮጵያ መሄድ ትፈልጊያለሽ አሁን ይሉናል። አይ አሁን እንኳ መሄድ አልፈልግም ይህን አላመት ቆይቼ እንደዚህ አሳክቼ ነው የምሄደው እንላቸዋለን ማለት ነው። ከዛ ስንጣላ ወይም የሆነ ነገር ስንኮራረፍ፣ ወደ ኢትዮጵያ ማሳፍርሽ፣ እናቴ ቤት ሂደሽ እየንስር ትልሻለች። አይ እኔ አልሰራም፣ እናት ቤት ስጅ አልሰራም። የመጣሁት ለአንድ ቤት ነው አንድ ቤቶቻ ብቻ ነው የምሰራው እንላለን። ያኔ ወደ ኢትዮጵያ አሳፍርሻለሁ፣ ወደ ቢሮ ወስድሻለሁ ትለናለች። እኛ ምክንያቱም በመጀመሪያ እንደማንሄድ መሄድ እንደማንፈልግ ሀሳባትን እናሳክተን መሳፈር እንደምንችል ነው የነገርናትኝ። እሷ ግን በኋላ መጠቀሚያ ታደረግብናለች። እና ያኔ ወደ ኢትዮጵያ አሳፍርሻለሁ ወይም ወደ ቢሮ ወስድሻለሁ፣ ይሄን ካልሰራሽ ካለችኝ፣ እሺ ውሰጅኝ ሌላ ቤት ወደ ቢሮ ካለችን፣ ሌላ ቤት እየሰራለሁ ችግር የለውም ውሰጂኝ። ወደ ኢትዮጵያ ካለችን፣ ችግር የለውም እንደዚህ ሂጅ ደግሞ እሰራለሁ፣ አታስቢ በቃ። እንደዚህ የሆነ የሌላችሁም እንትን የሚያደርጉት መስ ከበድ ቢያደርጉት እናንተ ቀለል አድርጋችሁ ማየት። ምክንያቱም አይ እኔ መሄድ አልፈልግም። ለምሳሌ አሁን መጀመሪያ ላይ አልፈልግም ስላልናት በኋላ ደግሞ እኛ መጠቀሚያ ስታደርገን ወደ ኢትዮጵያ ሂጅ ስትለን አይ እኛ መሄድ አልፈልግም እኔ መሄድ አልፈልግም እዚህ ነው የሚቀመጠው ካልናት መልሳን ስንጣና ያኔ በቃ እንደማንፈልግ እና መሄጃ እንደሌለን ስለምታውቅ ያኔ ሌላ ስራ ታሰራናለች። ለመጀመሪያ ጊዜ እኔ ወደ ኢትዮጵያ መሄድ አልፈልግም እዚሁ ነው መስራት የምንፈልገው ካልናት በኋላ ደግሞ ጸባያ ተቀይሮ እዚህ ቤት ላይ ስሪ፣ ይህን ስሪ፣ የማንችለውን ስራ ስሪ ስትለን አልሰራም ማለታችን አይቀርም። የማንችለው ስራ ከሆነ አንሰራም። ወይም ሌላ ቤት ሂደሽ እናቴ ቤት ሂደሽ ይህን ስሪ ስትለን አንሰራም እንላለን እና ወደ ኢትዮጵያ አሳፍርሻለሁ ትላለች። ያኔ አሳፍሪ፣ ችግር የለውም ሌላ ቤት መስራት ትችላለህ የመጣሁት ለአንድ ቤት ነው አለመፍራት እነሱን አለመፍራት የሚያደርጉትን ነገር ምንም ያድርጉ አለመፍራት ህጋቹን ማስከበር ሁላችንም የራሳችን የሆነ ህግ አለ የእነሱም ህግ አለ የእኛም ህግ አለ በቻልና አቅም የራሳችንን ህግ እንትን ማለት ማስከበር አለብን ማለት ነው እና እንደዚህ ሲሏቸው አትፍሩ ስፈሯቸው ደግሞ የበለጠ ነው እንትን የሚሏቸው ከፈራናቸው እነሱ አናታችን ላይ ነው የሚወጡት እና ወደ ኢትዮጵያ ሜርትች ያለሽ በቃ ይሄን ስራ ካልሰራሽ ካለታችሁ እሺ በሏትኝ። ቆርጣ እንኳን ማለት ነው ቆርጣ እንኳን ብታሳፍራችሁ እናንተ ወይ መጥፋት ትችላላችሁ፣ እንደዚህ ኤርፖርት ላይ መጥፋት ትችላላችሁ። ወይም ከመውሰዷ በፊት እናንተ ሳትቀድሞ ትቀድሟታላችሁ። በፍጹም እሷን መቀደም የለባችሁም፣ እና ሳንቀደም እኛ ቅድም እናደርጋታለን እንጠፋለን፣ ወይም አመቻችተን ይሁን ነገር እንትን እንላለን ማለት ነው አትቆርጥን ቆርጣ አቆርጥም አውቃለሁ። ለመሳሪያ ነው ብዙዎቹ የሚጠቀሙት። ምክንያቱም አለች አንዲት ልጅ በጣም ትጨቃጨቃታለች፣ በጣም ትጮህባታለች፣ ይህን ለምን አልሰራሽ ምናምን ትላለች። ደስተ መጨረሻ ወደ ኢትዮጵያ ትሳፍርሻለሁ በጣም ብዙ ጊዜ ወደ ኢትዮጵያ ትሳፍርሻለሁ፣ ወደ ኢትዮጵያ ትሳፍርሻለሁ ትላታለች። ከዛ እሺ አሳፍሪ። ልጅቷ እንትን የሆነ ሰዓት ላይ በጣም እንትን ከበዳት የሁሉ ነገሩ ማለት ነው አሳፍሪኝ። ከዛ ኦኬ ብላ ትኬት ሁሉ ገዝታ ምናምን እንደገና እናቴቱ አስቀረቻትኝ እና እንደዚህ ብዙ ጊዜ ኮንትራታችንን ሳንጨርስ ጨርስ አይሰዱንም። እቃ ማያሰሩበትም አለ ያስመጡበታል ምናምን። እሱን ስለሚያስቡ አይሰዱንም፣ አውቀው ለማስፈራራት ድክመታችንን ስለሚያውቁ ለዛ ብቻ ነው እንጂ እንደዚህ የሚያስፈራሩን አይወስዱንም ማለት ነው። ወደ ቢሮ እራሱ ቢወስዱን ሌላ ቤት እንገባለን፣ ችግር የለውም። ቢሮዎቹን አማክረን ሌላ ቤት መግባት ይቻላል። እና አትፍሯቸው። እነሱ ሲፈሯቸው አናት ላይ ነው የሚወጡት። እና ብዙ ሰዎች አሉ በዚህ ነገር እንትን የሚሉት ማለት ነው። ብዙ ሰዎች አሉ በዚህ ነገር የሚጠቀሙበት ምክንያቱም የማንፈልገውን ነገር ስነነገር ናቸው። ድክመታችንን ስላወቁ በዚህ ያስፈራራሉ። እንደዚህ ካላደረግሽም ትሄጃለሽ፣ ይህን ማድረግ አትችይም ይላሉ። እና ብንሄድ ራሱ ቢሰዱ ራሱ በራሳቸው ትራንስፈር ነው በራሳቸው ትራንስፖርት ስለሆነ ብዙ አይከብድም የተሻለ በነገራችን ላይ እየተገፋ ሰው የተሻለ ነገር ነው እንጂ የሚገጥመው ከዚህ የባሰ አይገጥመውም፣ እና መታገስ ነው። ካልሆነ ደግሞ ታግሰን ታግሰን አልሆን ካለ ደግሞ ያሳፍሩን፣ ምንም አይደለም፣ የተሻለ ቤት ይገጥመናል። እና አትፍሩሽን ለሚሏችሁ ነገር ተረጋግታችሁ መልስ ስጧቸው። አይ ነገ ትሄጃለሽ፣ እነሱ ደግሞ በጣም ሲለሚጫወቱ ነገ ትሄጃለሽ፣ እንደዚህ ትያለሽ ይላሉ። አውቀው ዛሬ ተጣልሻቸው፣ ነገ ትሄጃለሽ ይላሉ። ግን አይ እንትን አውቀው ነው እንደዚ የሚሉትኝ ለማስፈራራት። እንደዛ ስለሆነ አትፍሯቸው፣ ምንም አያመጡም። ብንሄድ ራስ ወደ ሀገራችን ነው እንጂ ወደ ሌላ አይደለም። ችግር የለውም፣ ተመልሰን እንመጣለን። ዋናው ጤና ነው። ባለንበት ሁላችንም ጤናችን ይስጠን እንጂ የተሻለ ነገር ነው የሚገጥመውን ማለት ነው። እና ብዙዎቹ እንደዚህ ስለሚያስፈራሩ ነው እንኳንስ ለሁለት ዓመት በኤጀንሲ መጣን በካምፓኒ የመጣን እንኳን እንደዚህ ያደርጋል አውቀው ማለት ነው። ምክንያቱም በካምፓኒ መተን ወደ ቢሮ ስለሚወስዱን ሌላ ስራ እንገባለን። ግን ወደ ኢትዮጵያ ከሄድን እንትን መሄድ እንደማንፈልግ ከነገር ናቸው የሆነ ጥፋትም ይሆን በቋንቋ ሚሆን በምንም ይሁን እንትን ካልተግባባል አሳፍርሻለሁ ወደ ኢትዮጵያ ይላሉ። ማሳፈር እነሱ አይችሉም፣ ወደ ኢትዮጵያ ማሳፈር አይችሉም። ግን አሳፍርሻለሁ ትሄጃለሽ ይላሉ፣ አውቀን ለማስፈራራት እና እንደዛ ስለሆነ ብዙ አትፍሯቸው። እነሱን የሚሉትን ነገር አትመኑት። የእውነት እውነት ሆነ ደግሞ ቆርጠው እንትን ካሉ ካሳፈሯችሁ፣ የሚያሳፍሯችሁ ሆነ ደግሞ መጥፋት ማዳምን መቅደም ማለት ነው ጥፍት ማለት እና እንደዚህ ነው ውዶቼ፣ አይዟችሁ፣ በርቱ፣ ብዙ አትፍሩ። በነገራችን ላይ እንትን ፍራት መጥፎ ነው እና እንትን አትፍሩ። ለሚመጣባችሁ ነገር ላይ ሁሉም ነገር ዝግጅ ሆናችሁ መጠበቅ ነው እንጂ ፈርታችሁ መብታችሁን እንትን ማስነካት የለባችሁም። የመጣ ነው ለአንድ ቤት ሁለት ዓመት ነው እዛው፣ ቤት አንድ ቤት ሁለት ዓመት መስራት አለብን። ህጋችንን አውቀን ጠንቅቀን ነው የመጣ ነው እና ህጋችንን ማስከበር አለብን። ሌላ ቤት ሂጂ አልሰራም ማለት እንችላለን ማለት ነው እና ባያላችሁበት ሰላማችሁ ይብዛልኝ ልቤት ሆነ አበረታትኝ እውነት አበረታትኝ ሰላማቸው ይዛልኝ።